ሰላም ሰላም፣ እንዴት አላችሁ? ውድ የዶች ቤተሰቦች አፍላ ፍቅር ይለቀቅበት ከነበረው ሶስት ሰዓታትን ዘግቶም ቢሆን ተለቋል። ተመልክተነዋል። እጅግም ደስ የሚል ኢፕሶድ ነበር የተመለከት ነው። በዚህ ኢፕሶድ እንግዲህ ከዚህ ቀደም እንዳወራ ነው የያሬና የቤዛ ፍቅር እንግዲህ በእንጥልጥል እንዲቆይ ተደርጓል ማለት ነው። እጅግም በጣም የሚያስለች አይነት ታሪክ ሆኗል። ቤዛም እጅግ በጣም አናዳኛለች። እኔ በበኩሌ በጣም ነው የተናደድኩባት። ያሬ ደግሞ ዛሬ እጅግ አሳዛኝ ሆኖ ተመልክተነዋል ማለት ነው። ቤዛ ከዚህ ቀደም ቹቻ እንደገመተችው ፍቅሬን በደንብ አድርጌ አድምጫዋለሁ። ልቤንም ሰምቼዋለሁ። ቤትም ጊዜ ሰጥቼ ሀሳቤንም ስሜቴንም በደንብ አጤንኩ። ከዛም በኋላ ያሬድ እንዳላፈቀርኩ አረጋግጫለሁ ብላለች ማለት ነው። ይህንንም ፍቅሯን ለያሬድ በምገልጽበት ወቅት ያሬድ እንግዲህ መረዳት ስላለበት ግዴታም ስለሆነበት ተቀብሏታል። ነገር ግን ያሬድ እጅግ በጣም ተጨንቋል። እጅግም ከባድ ስሜት ውስጥ ነው የሚገኘው። በዛ ላይ ደግሞ ቅዱስ ሌላኛው ተጨማሪ ደግሞ መቀስሞን ጀምሯል በአሁኑ ሰዓት ከዚህ ቀደም እንዳወራ ነው በክፍል 107 ሪቪዋችን ወይም ምልከታችን እንዳወራ ነው። ቅዱስ ከዚህ በኋላ በያሬድ እና በቤዛ ፍቅር መካከል የሚገባ ተጨማሪ መቀስ መሆኑ እያወራን ቆይተናል። አሁን ላይ ይህንን የሚያረጋግጥ ነገር በዛሬ ኤፒሶድ የተመለከትን ይመስለኛል። ቅዱስ እንግዲህ ወደ ቤዛ ለመጠጋትና በያሬድና በእርሷን መካከል መግባት መጀመሩን መመልከት ችለናል። ቅዱስም እሷ ላይ ትኩረት ማድረጉ እንዲሁን ደግሞ ከያሬድ ጋርም እልህ መጋባቱ ምናልባትም ታሪኩን ይበልጥ ያንዛዘዋል፣ ይበልጥ ደግሞ አሰልች ያደርጓል ተብሎ ነው የሚጠበቀው። እኔ በበኩሌ ከዚህ በኋላ ቅዱስ ያሬድን የሚፋታው አይመስለኝም። ወደ ቤዛ ሊቀርብም ይሞክራል ከዚህ ከደም እንደምታውቁት፣ ያሬድና ቤዛም ሲጀማምሩ እንደዚሁ ሲጣሉ ነበር። እንደዚሁ ደግሞ ሲሰዳደቡ ነበር። ቤዛም እንደምጠላው ስትናገር ነበር። ኋላ ላይ ደግሞ ይህ ስሜቷ ተቀይሯል። ያንን ስሜት ግን ማመን አልፈለገችም። ያሬድ በመጨረሻም በፍቅሯ ወድቋል። ከዚያም ደግሞ ፍቅሩን ገልጾ ቤዛ ጋር መልካምን ነገር ሲጠብቅ አሊያም ደግሞ በጎ ምላሽ ጠብቆ ፈገግ ብሎ ሲያዳምጣት፣ እርሷ ግን ልቡን ሰብረዋለች። ቤዛ እጅግ በጣም አናዳኛለች። በዛሬው ኤፒሶድ ማለት ነው። ያልጠበኩት ነው። ምክንያቱም ጊዜ ሰታ ካሰበችበት ሲሰማት የነበሩትን ስሜቶች ስታደራጅና እንዲሁም ደግሞ ያሬድ ያደረገላትን የሆነላትን ለሷ ያለውን ፍቅር ሊያሳይ የሞከረበት የሄደበትንም መንገድ አጤና በደንብ አድርጋ ፍቅሯን እንደምትገልጽና አብረው እንዲዘልኩ የምትፈልግ ነበር የመሰለኝ። ነገር ግን ይህ በዛሬ ኤፒሶድ አልሆነም ማለት ነው። የኛውን ነገር ከተመለከትኩኝ በኋላና ያሬድን ስለ ቤዛ በጣም የሚጨነቅ ስለ ቤዛ የሚያስብ እና እንዲሁም ደግሞ ከቅዱስ ጋር የሚጋፈጥ አይነት ሰው ነው። ይሁንና ግን ቅዱስን መፍራቱ አልቀረም። በዚህ ፍርሃት መካከል ደግሞ ደፈር ብሎ ቅዱስን ሊያስፈራራው እንዲሁም ደግሞ ቤዛ ሊከላከላት ይሞክራል። ይሁንና ግን ይህ ነገር ቀላል የሚሆን አይመስለኝም። ቅዱስ የቤተኛ ነው፣ ማንንም መስማት የማይፈልግ አይነት ሰው ነው። ይሁንና ግን ያሬድ አሁንም ቢሆን ፍቅሩን መከላከልን፣ ቤዛን ደግሞ ወደ ራሱ የሚስብባቸው መንገዶች እየፈለገ ነው የሚገኘው እንዴት ይሆን ይሆን፣ እርሱስ ቀንቶት ቤዛ እንደ ራሱ ይስባል ወይንስ ቤዛ አሁንም ከእሱ እንደሸሸች እና አላፈቅርኩም እንዳለች ትቆያለች፣ አሊያም ደግሞ ቅዱስ በመካከላቸው ገብቶ ፍቅራቸውን ድጋሚ ቆርጦት ያራርቃቸው ይሆን ወይ የሚለው እጅግ በጣም አጓጊ ነው የሚሆነው። ምክንያቱም ቅዱስ የሚሰማ ጉድ አይደለም፣ ያሬድን ደግሞ እጅግ በጣም ነው የጠላው። አሊያም ደግሞ ተሳፈጠኝ ብሎ እጅግ በጣም ነው የጠመደው። ስለዚህ ቤዛን ከያሬድ በማራቅ እና ፍቅራቸውን ደግሞ ማጣጣም እንዳይችሉ በማድረግ ነው ያሬድን ሊያሰቃየው አሊያም ደግሞ ሊበቀለው የሚችለው። ይህንኑ ነው እያደረገ ያለው። ዛሬ እኔ በበኩሌ በቤዛ ተናድጅ ያለው ያሬድ ደግሞ እጅግ በጣም ያሳዝነኝ። እናንተስ ምን ተሰምታችኋል? ኮሜንት ሴክሽን ላይ ትነግሩን ያላችሁ ማለት ነው። ሌላኛው የፈገግታችን ምንጭ የሆነው በውቸራ ዛሬም ሲያስቀን ነበር። በትምህርት ቤት በወጣው የስራ ማስታወቂያ ሊመዘገብ የሄደው ቦቸራ በመጀመሪያው ቀን አዲሶቹን ጄሪን እና በጸሎትን እንግዲህ ሲያሰማምጥ ነበረ። ቺኮች ጋርም ተያይዞ ይታማ የነበረው ቦቸራ አሁንም ገና ትምህርት ቤት በመጀመሪያው ቀን ብዙ ነገሮችን እያደረገ ነው የሚገኘው። በዚሁ ዲሲፕሊን ደግሞ ካፌ ውስጥ እንዴት አድርጎ እንደሚሰራ እጅግ በጣም አጓጊ ነው የሚሆነው። መቀጠሩ ግን ይፋ የሚሆን ይመስለኛል ምክንያቱም ቦቸራ ሊመዘገብ ሄደበት አንድ ሽማግሌ አግኝቶ እንዳሰማመጠና እንዴትም አድርጎ አስተዛዝኖ በልባቸው አንዳች ነገር እንዳስቀመጠ ሲናገር ነበር። እውነት ለመናገር ቦቸራን ወደ ትምህርት ቤት አስገብቶ ትርታው እንዲመለከት ለማድረግ የተፈጠረ ታሪክ እንደሆን ይታወቃል። ስለዚህ ቦችራ መቀጠሩ አይቀርም። ከዚያም ወደ ትምህርት ቤት ይገባል። ሄርሜላ ላይ ያተኩራል ወይንስ ከሌሎች ሴቶች ጋርም ይሯሯጣል? አብረን ምንመለከተው ነው የሚሆነው። እንግዲህ ዛሬ ከተጨመሩት ካራክተሮች መካከል አንዱ አይኖቹን ጄሪ እንዲሁ ሊያሰማምጥ ሞክሯል። ከእርሷ ጋርም የሚመላለሳቸው መልሶች እጅግ አዝናኝ ነበሩ። በዚያ ላይ ደግሞ ዱባዋን የዛሬዋን ደግሞ አዲሷን በጸሎት ሊያሰማምጥ ሞክሮና ተዳፈርከኝ ብላ እንግዲህ ጄሪ በጫማ ጥፊ ልትለው ጫማዋን ስታወልቅ አደብ ገዝቶ ከጥፊ አምልጧል ማለት ነው። ቦቸራ እንግዲህ እንደ ከዚህ ቀደም ሁሉ ሲያስቀንና ሲያዝናና ነው ያመሸው ማለት ነው። ሌላኛው ደግሞ የፊዮሪ ጀግንነት ነው። ፊዮሪ እንግዲህ ከዚህ ቀደም የሄርሜላን ጋር በመሳፈጧ ምክንያት ከፍተኛ ችግር ውስጥ ገብታለች። እነ ሚኪንም ሌላ ተጨማሪ ችግር ውስጥ ገብታለች ማለት ነው። ምክንያቱም ሄርሜላ እንደተናቀች አስባለች፣ ልትበቀላትም ትፈልጋለች። በዚህም መንገድ የምትሄድ ከሆነ ደግሞ ለፊዮሪ አደገኛ ሊሆን ይችላል ማለት ነው። ይህንኑ መንገድ እንድታቆምና ፊዮሪም እጇ እንድትሰበስብ ብሩክ ቢመክራትም ፊዮሪ ግን የምትመለስ አይነት አይደለችም። ቃል ከገባች በኋላ ፊትለፊቷ ላይ የሚፈጥሩ ነገሮችን መታገስ የማችለው ፊዮሪ ምላሽ መስጠትዋ አይቀርም። ይሁንና ግን ከዚህ በኋላ ሄርሜላ ምን አይነት እርምጃዎችን ፊዮሪ ላይ ትወስዳለች? ፊዮሪስ ምንድን ነው የምታደርገው? አብረን ሄርሜላ እና ጸጋም ደግሞ ደግሞ የፊዮሪን ደካማ ጎን እያጠኑ ነው የሚገኘው የፊዮሪንም ደካማ ጎን ማግኘት የሚችሉበትን መንገድም እየሄዱ ነው የሚገኘው ገንዘብ ስላላቸው ያንን ማድረግ የሚችሉ ይመስለኛል ከዚህም በኋላ ደግሞ ሌላ ተጨማሪ ችግር ሊፈጥሩ ይችላሉ ከዚያም በኋላ ደግሞ ክብራቸውን ሊያስመልሱ ይችላሉ ብዬ አስባለሁ ሌላኛው ደግሞ የአቡሻ የሄሌን እና የጸጋ ታሪክ ነው ሄሌን እንግዲህ ከዚህ ቀደም ከቾቻና ከቤዛ ጋር የነበራት ቅርበት ይታወቃል ይህንኑ ቅርበት ይሸረሽር ይችላል አሊያም ደግሞ ይበልጥ ጸጋንና ቾቻን ከሷ ያርቃል የተባለ በዎች ጸጋ ጋር መኖሩ ይታወቃል ቮይስ ነበር እየጠቀሰች ጸጋ ስታስፈራራት እና ከአቦሻ ጋርም እንዳትገናኝ ስትናገራት የነበረው ና ግን አሁን ላይ ቤዛና ቹቻ ምንም አይነት ድምጽ እንደሚሰሙ እንደማይቀየሟት፣ እና ምንም እንደማይለወጡባት ከዚህ ቀደም እንደነበሩት ደግሞ እንደሚሆኑላት ቃል ገብተው እንግዲህ ከዚህ በኋላ የጸጋና የያሬድ ነገርም ያበቃለት ይመስላል። ጸጋ ያኛው መንገድ ቢዘጋባት የእርሜላ መንገድ ስለተከፈተላት በብዙ ችግር ውስጥ የምትገባ አይመስለኝም። ሌላኛው ደግሞ ዛሬ እጅግ በጣም ያሳቀኝና በጣም ያዝናናኝ እጅግም ደግሞ ፈገግ ያስባለኝ አዲሱ ዳጊ ባለመነጽሩ አይናፋሩ ዳጊ እንግዲህ ህልም አይቷል። ሁለት ሴቶችን ሲያስጠና ነው ህልም ያየው። ቀለሜው ዳጊ እንግዲህ ዛሬ ጄሪን መታስደንግጣዋለች ሄቨንንም ደግሞ እንዲሁ በህልሙ አይቷል። በህልም ካየም በኋላ ኢዮስያስ እንዲረዳው ከዚያም ደግሞ ህልሙን ሊናገር ሄዶ ሄቨን ፊት ለፊት ከደረሰ በኋላ ከጉሮሮ ቃል አልወጣ ቢለው ሽምጥጥ አድርጎ ክዶ ኢዮስያስን አፋጦ ሮጦ ወጥቷል ማለት ነው። ከጀሪም ጋር ሲገናኝ እንዲሁ ተለናቅጠው ነበረ። ዳጊ ባለመነጽሩ ቀለሜው ዳጊ ምን ይገጥመው ይሆን አብረን የምንመለከተው ነው የሚሆነው። ከዚህ ቀደም እንዲህ ማርክ እያልን የቆየ ነው፣ ባላገርነቱን በውስጡ ሸፍኖ ከተሜ መስሎ ለመታየት የሚሞክረው መንደፍሮ ዛሬ አዲስ ስሙን አውቀነዋል። ማርክ ማርክ እያለ ዲያስፖራ ነኝ እያለ ሀቢቢቲ እያለ የሚቀርበውና ዳንሰኛ እንደሆን የሚናገረው በዚያም መንገድ ሴቶችን ደግሞ ወደ ራሱ ለማቅረብ የሚሞክረው መንደፍሮ ወይንም ማክ ዛሬም እንዲሁ በህይወቱ ሲማረር ነበረ። ያንተና የኔ ህይወት የበይ ተመልካች ሆኖ ቀረ ሲል ዳጊ ሲጠይቀው ነበር። እንግዲህ እነሱም በጣም ፈኒ ነበር። እኔ በበኩሌ በጣም ነው ደስ ያለኝ። በማንኛውም ማንደፍሮ እጅግ በጣም አዝናኝ ካራክተር ነው። ዳጊም እንዲሁ ዛሬ የሳቄ ምንጭ ነበር። በዚህ ኤፒሶድ እጅግ ካሳቁኝ ሁለት ካራክተሮች መካከል ዳጊ አንዱ ነው። ሌላኛው ደግሞ ቦቸራ ነው እንደሚታወቀው። ይሁን እና ግን ሄቨን እና ኢዮስያስ ሄቨን እና ኢዮስያስ እንግዲህ በደንብ እየተቀራረቡ ያሉ ይመስለኛል። ሄቨን ዛሬ ያሳየችው ነገር ምናልባትም ለኢዮስያስ ስሜት እንዳላት አመላካች ሊሆን ይችላል። ከዚህም በኋላ ደግሞ ኢዮስያስ እና ሄቨንን አንድ ላይ ልንመለከታቸው እንችላለን ማለት ነው። ዛሬ የተጨመሩት ደግሞ ጀሪና በጸሎት ዱባዋ በጸሎት በደንብ አድርገው ለደራማው ተጨማሪ ድምቀት ይዘው እንደሚመጡ ምንም አልጠራጠርም። እናንተስ ክፍል አንድ መቶ ስምንት ላይ ምን ተመለከታችሁ? ምን ሳስደስታችሁ? ምን ሳናደዳችሁ? ይህንን በኮሜንት ሴክሽን ላይ የምትነግረኝ ነው የሚሆነው። ውድ ዶች ቤተሰቦች አብራችሁ ስለዘለቃችሁ ስላዳመጣችሁኝ አመሰግናለሁ። ለቻናል የአዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ ና ሼር ብታደረጉ ትደግፉኛላችሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ወዳችኋለው። ባይ ባይ